አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት ሶስት በዚህች ዕለት ለእናታችን ለቅድስተ ቅዱሳን ለንጽሕተ ንጽሓን ለቤዛዊተ ዓለም ለቅድስት ድንግል ማርያም ወደ ቤተ መቅደስ የገባችበት ባዕታ ለማርያም ወርሃዊ የበዓሏ መታሰቢያ ነው። የእናታችን ምልጃዋ አይለየን። ዳግመኛ በዚች ቀን ጌታ ከመረጣቸው ከሰባ ሁለቱ አርድእት ውስጥ የሆነ ሐዋርያው ቅዱስ ያሶን አረፈ። ይህም ቅዱስ ከሐዋርያት ጋር ወንጌልን በሰበከ ጊዜ ብዙ መከራዎችን በክብር ባለቤት ጌታችን ኢየሱስ ክርስቶስም የተቀበለ ድንቆች ተአምራትንም ያደረገ በሐምሳኛው ቀን ከሐዋርያት ጋር አጽናይ መንፈስ ቅዱስን የተቀበለ ነው በሐዋርያ ቅዱስ ጳውሎስም እጅ ለሀገረ ጠርሴስ ኢጲስቆጶስነት ተሾሟል። በዛም ክርስቲያኖችን ምእመናኖችን በመልካም በክርስቲያናዊ አጠባበቅ ጠብቋል። ወደ ሌላ አገር ወደ ምዕራብ በመሄድ በአንዲት ደሴት ላይ የሚኖሩ አሕዛቦችን የክርስትናን ትምህርት አስተምሮ የክርስቶስ አካሎች ቤተሰቦች እንዲሆኑ አድርጓል። በዚህም ምክንያት እስር ቤት ገብቶ ሳለ በዛ የነበሩ ሰባት ወንበዴዎችን ክርስትናን አስተምሮ የክርስቶስ ቤተሰቦች እንዲሆኑ አድርጓል። እነሱም የሰማዕትነትን አክሊል ተቀብሏል። እንደዚሁ ደግሞ የእሱን መከራ የእሱን ስቃይ የተመለከተች አንዲት የመኮንን ልጅ በክርስትና አምና የክርስትናን የክርስቶስን አክሊል ከሰማይ ተቀብላለች። ይህ ሐዋርያ ብዙ ድንቆች ታምራቶችን ሲያደርግ ክርስትናን ሲያስፋፋ መልካም ስነ ምግባራትን ሲያስፋፋ ከቆየ በኋላ ብዙ መከራዎችን በእግዚአብሔር ኃይል አሳልፎ አላውያን ነገሥታትም አልፈውም። እግዚአብሔርን በመልካም አገልግሎት ሲያገለግል ከቆየ በኋላ በዛሬ ዕለት የረፍቱ መታሰቢያ ሆኗል። እግዚአብሔር ምስጋና ይሁን። እኛንም በዚህ ሐዋርያ ጸሎት ይማረን። በረከቱ ከኛ ጋር ለዘላለሙ ትኑር አሜን። ሰላም ለከ ያሶን ረድኡ ለወልደ ማርያም ድንግል መጥበብ የህጻናት ስምኡ ለጢገነ እሳት ውኡይ ዘያህመመት ከፍላሃተ ቅብኡ ለሁለተ ንጉስ ሰላም ዘምስለ ፈያት ሰብኦ እለ በዲየ ከአም ወጥምቀተ ነአሱ ግንቦት ሶስት የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ያሶን ሐዋርያ ከሰባ ሁለቱ አርድእት አንዱ ሁለተኛ አባበሶች ሰማዕት። ሶስተኛ ቅዱስ አውሳቢዎስ ቀሲስ አራተኛ ቡርክት ወለተ ማርያም ንግሥት። የአፄ ልብነ ድንግል እናት የሰማይታት በረከታቸው ረዴታቸው የአምላካችን የቸሩ እግዚአብሔር የኢየሱስ ክርስቶስ ምሕረትና ይቅርታ አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።